ዴቭ ለአዴ ቤተሰቦች ሽማግሌ ሊኮል ቭ እንግዲህ ያረገዋል ወይ አያረገውም ብለን በጣም ፈርቶ ነበር ማለት ነው። እኛንም ጥርጣሬ ውስጥ አስቀብቶን ነበር ሽማግሌ ሊኮ። የፍቅር እናት ደግሞ አዴን ተቀብላታለች። ቤቷንም ድረስ ጠርታታለች። በጣም ደስ ብሎኛል ስላንቺ በማለትም ገልጻላታለች ማለት ነው። አሰላሙ አሌይኩም ወረህማቱላይ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናል ላይ ቤተሰቦች ሰላም ፍቅር እዝነት አይለያችሁ፣ እያልኩኝ ቤተሰቦቼ ዛሬ እዤላችሁ የመጣሁት ሰራተኛዋ አደይ ክፍል መቶ አርባ አምስት ነው እዤላችሁ የመጣሁት ማለት ነው። እንግዲህ አብረን እንፈተፍታለን። እስከዛው እናንተ ላይክና ሼር ያረጋችሁ ጠብቁኝ። እንዲሁም ለቤት የአዲስ የሆናችሁ ላይክና ሰብስክራይብ አርጋችሁ ደውል ምልክቷን ማጥቆሩን እንዳረሱ እያልኩኝ ቤተሰቦች እንግዲህ ሰራተኛዋ አዴ መቼ በመቼ ዴብ እና እሷ አንድ ላይ ይሆናሉ፣ ቤተሰቦቿ መቼ በመቼ ይቀበላሉ በማለት በጉጉት የተጠበቀ ድራማ ነው ማለት ነው። እንግዲህ ፍቅር ደግሞ የፍቅር መቀስ የሆነችዋ አሁን ባሁን ደግሞ የአዴና የዴብን ፍቅር መቼ በመቼ ታበላሸዋለች በማለትም ሁሉም እየጠበቀ ስለሆነ አሁን ደግሞ ተሳክቶ ፍሬ አፍርቶ ደግሞ የምናይበት ጊዜ ቅርብ ይመስለኛል። ዴቭ እንግዲህ ሆዱን ቆርጦ አሁን በቃ ለቤተሰቡ እንግዲህ አሳውቆ አሁን ደግሞ የራሱን ቤተሰብ እንግዲህ ምን ይበሉ የራሱ ቤተሰብ ይቀራል ማለት ነው። እናም የአዴን ቤተሰብ ደግሞ ሄጄ እራሴ ገጠር ድረስ ሄጄ አናግራቸዋለሁ፣ የአዴንም አባት እጋፈጣቸዋለሁ፣ አቅርባቸዋለሁ በማለትም ዲፍ ተናግሯል ማለት ነው። ዳይመንድም እንዲህ በማለት ይገልጸዋል። የአዴ አባት በጣም ከባድ ሰው ናቸው። የትልቅ ቤተሰብ ስለሆኑ ምናልባት ኃይለኛ ነገር ሊያጋጥም ይችላል። ነገር ግን እንጋፈጠዋለን፣ እኔ ከጎንህ ነኝ በማለትም አበረታቶታት ማለት ነው። እና አዴ ደግሞ አሁን በጣም ደስተኛ ትመስለኛለች። በዚህን ሰዓት ሊሊ እንግዲህ ተባቡሬ ሳታቀው ፍቅር ይዟታል። አዴ ግን ብታወጣጣትም ምንም ልትነግራት እያፈቀደች ነገር የለም። ነገር ግን እሷ ሳታስበው ፍቅር ይዟታል። ከሌላም ሴት ሲሆን በጣም ትቀናለች። አዴ ግን ገብቷታል ማለት ነው። እናም ደግሞ አንቺ ልጅ ግን ከሱ ጋር ሳታስቢ ስለሱ ምንድን ነው የሚሰማሽ ሳታስቢ አፍቅረሹ እንዳትሆኚ ምን እንደሚሰማሽ ንገሪኝም፣ ስትላት አደይ ተይ በማለትም እኔ ምንም ነገር የለኝም፣ ስለዚህ እኔ ምንም ነገር ካሁን በኋላ መጀመርም አልፈልግም እና ደግሞ እኔና እሱ በጓደኝነት የዘለለ ምንም ነገር የለንም በማለትም ነግራታለች። እሺ ይሁንና እሱ ከሌላ ሰው ፍቅር ቢይዝ፣ ሌላ ሴት ሕይወቱ ላይ ቢገባ ምን ትያለሽ? በማለትም ትጠይቃታለች። በዛን ሰዓት እሷው ውስጣ ላይ ግን ደስ አላላትም ማለት ነው ከሊዱ ጋር ራሱ ሲሆን እሷ ምንም ውስጣ ደስ አይለም። ቅምጥልን እንግዲህ የቤዛ ወንድም አፍኖ ይዟት ሄዶ ነበር። ሊሄድም ሲል እንግዲህ ኪንጎ ኪንጎ ሰላም ብሏት ነበር የተመለሰው፣ የሆነ ስልክ ረስታ ግን ስለሄደች ስልኩን ሊያመጣላት ተከትሏት መቶ ነበር። በዛን ሰዓት አፍኖ ይዞ ሄዶ እንደሱ ሊያሰቃያት ገንዘብ ሊቀበል ነበር አሳቡ ማለት ነው። ባለፈው ቤዛን ስለተናገሯት በጣም ተናዶ ከእስር ቤት ጠፍቶ ወጥቶ እንግዲህ ይዞት ነበር። በዛን ሰዓትም እሱም ከኋላ መጥቶ ወደ መሬት ዘርግፎት በዛን ሰዓት እና ሞት አይሁን በማለት ሲያዩት አረባ ክታውና ከእስር ቤት እንዴት ሊወጣ ቻለ በማለትም እንግዲህ እሱ ደግሞ አሁን ከሷ የባሰ ሀይለኛ የሆነ የመጣ የቤዛ ወንድም ነው። ዳይመንድ ከሮታ ጋር ፍቅር ይዞታል። አሁን ደግሞ ሮታ ላይ በጣም እንትኔ ከሷ ጋር ቅርብርቡን አብዝተዋል ማለት ነው። ሮማን እንትቶ ወደ ሷ ሊዞር ይሁን ምንም የምናውቀው ነገር የለም። አሁን ከሷ ጋር በጣም በጣም በጣም እንደምንም አድጌ እጄ እጅ ላይ አስገባታለሁ በማለትም ሁለቱም አብሮን ቪዲዮ ይሰራሉ። እንግዲህ ለቲክቶክ ቪዲዮ በሰራበት ቪዲዮ ላይ በጣም ጥሩ እንድታየለትም ነግረዋለች። በ በዛን ሰዓትም ማለት ነው እሱም ኮራት እየተሰማው በቃ ይችንማ እጄ ላይ አስገባታለሁ በማለትም ይሄ የአሹም እልህ ይሁን ብቻ ባላቀም ከሷ ጋር ሰሞኑን በጣም ቅርርብ አብዝቷል ማለት ነው። አሹ ከሮማን ጋር ፍቅር የያዘው ሮማንን በጣም በተደጋጋሚ ሊነግራት ሲጠራትም ብዙ ጊዜ ሳይነግራትም የሚመለሰው እሷ ግን እንደሚያፈቅራት ስለምታቀም ዝም ብለዋለች። ሮታንም አንቺ አናግሪያት በማለት እሱም ሲጠይቃት፣ ደጋግማም ሲጠይቃት ብዙ ጊዜ እኔ አሹን ከወንድም በዘለለ ምንም ማየው ነገር የለም በማለትም ነገር ግን እሷም ትወደዋለች ውስጧ ላይ ያፈቅራታል። ነገር ግን ለጥያቄ ስጠይቅ አልመለሰችም። የመጨረሻ አሁንም ስጠይቃት እኔ ከዛ ውጭ ከወንድም ውጭ የዘለለ ምንም ነገር የለኝም፣ ካሁን በኋላ ምንም ነገር አልጠይቅኝ ሚላ ስትቆጣ፣ በቃ ካሁን በኋላ አልጠይቅሽም አለት። እሱም ምን አለችሽ ጠይቅሻት ወይ ብሎም ሲጠይቃት እኔ ጠይቂያን ነገር ነበር። ነገር ግን ከወንድም በዘለለ ምንም ነገር የለኝም ከአሹ ጋር በማለትም ነግረኛለች። በማለት አሹ በጣም ደንግጧል ማለት ነው። ፍቅርም ወደ አባቴ ቤት ይሄዳለሁ በማለትም ልብሶቿን ሰብስባ ይዛ ተነስታለች። ሮማንን ውሃ፣ የሚጠጣ ውሃ አምጭልኝ በማለትም ሮማን አጠገቧ ሄዳ ምንድነው የምፈልጊ፣ ምፈልጊ ነገር አለ ወይ ስትላት ምንም ነገር አልፈልግም ስትላት አይ የሚፈልግ ነገር ካለ ጥሪኝ አለው ስትላት፣ የሚጠጣው ውሃ አምጭልኝ ትላታለች። በዛ ሰዓት የሚጠጣው ውሃም ይዛላት ስትሄድ ይሄ ውሃ ምንድነው? ይሄንን ቆሻሻ ውሃ ነው እንደ ይዘሽልኝ የመጣሽ በማለትም የብርጭቆውን ውሃ በፊቷ ላይ ገልብጣባታለች። በዛ ሰዓት እንደ ምን የሆንሽ ነው እያለቻት ያለች የፍቅርም እናት ሮጣ ስትመጣ ይሄን ጉታ ያለች የፍቅርም እናት እየተናደደች፣ አንቺ ግን እየባሰብሽ ነው እንደምትጂ? ምን እያረክሽ ነው እኔ ነግርሻለሁ። ካሁን በኋላ ሮማን ለምንድነው እንደዚህ ያረገሻት ስትል፣ እኔ ውሃ አምጭልኝ ብላይ ነበር ውሃ መጣሁላት። እኔ ውሃ ሲላት ቆሻሻ ውሃ ይዛልኝ ትመጣለች ወይ በማለትም ትመልስላታለች። አንቺ ግን ምንም የምትለወጪ የምትቀየር ነገር የለም እንደ የባሰብሽ ነው ወይ የምትጂ? በማለትም ስትናገራት፣ እኔ ካሁን በኋላ አባቴ ጋር ነው የምሄደው ብሎ በማለትም ትናደዳል። ትሰሚኛለሽ ፍቅር፣ የተቀመሽበት ቦታ አርፈሽ ተቀመጪ በማለትም አሁኑን ተነሽና ሮማንን ፍቅር ይቅርታ ጠይቃ ስትል አልጠይቅም ትላታለች። መግሬሻለው፣ ትጸጸችበታለሽ ነገር ግን ይቅርታ ባያት እኔ ነግሬሻለው በማለትም ትነግራታለች። በዛን ሰዓት ይቅርታ ትላታለች። ተነሽና ክፍልሽን አሁኑን አዝጂ በማለትም የፍቅር እናት እሷን ታጸዳታለች ማለት ነው። ፍቅር ይሄ ነገር በሷ ብቻ ሳይሆን አዴም ላይ ሁሌ በተደጋጋሚ ይሄን ነገር ትፈጽም ነበር። አዴ ግን ያንን ሁሉ ነገር ችላ ነበር የተቀመጠችው አሁንም ሮማንም እንደሷ ችላነ የተቀመጠችው። ፍቅር አሁንም ተናዳለች። ዴቭ እሷን ሊያገባ ስለሆነ በጣም በጣም ተናዳለች። እሷም አሁን በቃ ቤተሰቦቼ ሰቦች ይሄዳለሁኝ፣ አባቴ ጋ ይሄዳለሁ በማለትም ሻንጣውን ሰብስባ ይዛ መታለች። ዴቭና እሷ አብሮ በተቀመጡበትም የፍቅርም እና ዴቭ እንዴ እና አደይ የት ነች? ለምንድን ነው ግን ማትመጣው? ብላ ስጠይቀው እንደውም አሁን ነግሬያቸው እየመጣች ነው በማለትም ነግራታለች። በዛን ሰዓትም ፍቅርም ሻንጣን ሰብስባ እኔ አባቴ ጋር ነው የምሄደው ባለ በማለት ተነስታ ትመጣለች ሳሎን። በዛን ሰዓት አንቺ ልጅ ግን የባሰብሽ ነው የምትሄጂው ምንድን ነው ለምንድን ነው የምትሄጂው ስትላት፣ እኔ በቃ ይሄዳለው፣ እናም ደግሞ እኔ እያለው አዴን ዴፍ መቼም አያገባትም፣ አዴና ዴፍ መቼም አንድ ላይ አይሆኑም ብላ ታወራለች። የፍቅር እናት ግን ያልገባት ዴቭ ግን ገብቶታል። እሷ ፍቅር እንደያዛት ምንም የምታውቀው ነገር የለም። በዛን ሰዓትም እሷ እንዴ፣ አሁን ደግሞ የአዴና የዴፍ ቦታ ዞርሽ ወይ? እንዴ ምን ለማለት አስበሽ ነው? እነሱ ይሁቷቸው ይኖሩበት፣ አትናገሪያቸው። በማለትም እነሱ ጋር ምን አዞረሽ በማለትም ትናገራታለች። ስሚ አባቴ ጋ ይሄዳለው። ካሽ አርፈሽ ተቀመጪ፣ አርፈሽ ካልተቀመሽ ሀያት ሽጋ ነው ምልክሽ በማለትም ትናገራታለች። እኔ በቃ ካሁን በኋላ አባቴ ጋር ነው የሚሄደው። ስትላትም ሂጂ እንደፈለሽ። ነገር ግን ሲሚኝ አንድ ነገር ልብ ብለሽ ሲሚኝ በማለትም ትነግራታለች። አባትሽ የራሱን ህይወት እዛ ሌላ ህይወቱን ጀምሯል። ነገር ግን ሌላ ነገር ቢከሰት ትወጭዋለሽ። እኔ አያገባኝም፣ ጥርግ በይ በማለትም ተነስታት ትሄዳለች። እናትዮ በዛን ሰዓትም እሷም ዴቭ አንቺ ልጅ ግን ተረጋጊ። ምንድን ነው ሁሌ እንደዚህ እናትሽ የምታስቸግሪ? ለምንድን ነው የምታስቸግሪ በማለትም እሱም ይናገራታል። በዛን ሰዓት ዴቭ እውነትህ ነው ስትለው ምኑ ሲላት አዴን ልታገባት ነው ስትላት፣ አዎ አዴን ላገባት ነው አዴን ለዛውም፣ ድልት ባለ ሰርግ ነው ማገባት በማለትም ይነግራታል። በዛን ሰዓት ሁላችሁም ውሸታም ናችሁ፣ ሁላችሁም ቀጣፊ ናችሁ በማለት ተናዳ ወጥታለች ማለት ነው። የፍቅር እምነት ተመስገን፣ አዴ ግን ከዚህ ቤት ውልቅ ብላ ከወጣች በኋላ ዞር ብላ እንኳን አልመጣችም። ነገር ግን አሁን ደግሞ ድሮ ሰራተኛችን ነበረች አሁን ደግሞ ሙሽራችን ሆና ልትመጣ ነው በማለትም ተናግራለች። በጣም ደስ ብሏታል። አዴና ሊሊ አብሮ ይመጣሉ። በዛን ሰዓትም ሁሉም ሲገቡ በደስታ ትቀበላታለች። እንኳን መጣችሁ በማለትም ሊሊ ምን ሆናችሁ ነው ጠፋሽ፣ አንቺም ልጅ በማለት ስትነግራት። እኔ አው ነገር ግን ዴፍ ሊል አደን የተሻማሁበት እኔ ትንሽ ስላመመኝ ነው። ሰሞኑን ካንቴ ጋር በጣም እያራኳት ነው በማለትም ትናገረዋለች። በዛን ሰዓት ችግር የለም አው አንቺ ስላመመሽ ይገባኛል ነግረኛለች በማለትም እሷም በጣም እያሰበች ስለሆነ ብላ ትናገራለች። በዛን ሰዓት ምን ሆንሽ ስትላት የፍቅርም እናት ዝም ብሎ አዙሮ ይጥ ይለኛል በመሃል በመሃል ስትል እንዴ እንዴ ዝም ብለሽ ተቀመሽ ለምን ሐኪም ቤት አትሄጂም? ስትላት ይሄ ግን እኔ እንጂ ቀጠሮ ሰጥቶኛል። ስትል እንዴ ይሄ ነገር እኮ እንዴ ቀጠሮ ሊሰጡ ይችላሉ፣ ከባድ ነገር ቢሆን ነው። ስትላት አይ ከባድ አይመስለኝም ብላለች። እሷም መጀመሪያም በጣም የፈራችሁ፣ ይሄ በሽታ ምን ይሁን ምን ይሁን አልታወቀም። ምን ይሁን እሷም ዝም ብላ በጣም ሀሳብ ገብቷታል ማለት ነው። የቂም የጥልም ወንድም ባቡሬ ምን ሆነሽ ነው? ለምን የከፋሽ ስትል የቤዛ ወንድም ግን እኔንም አፍኖ ውስጡ እንደ ኪንጎ ያረግኝ ነበር። ኪንጎ ባይኖን ኖሮ አልተርፍም ነበር ብላ ስትነግረው ምናባቱ ነው እንደዚህ ያረገሽ በማለት እሱም የሮጠ ሲሄድ መንገድ ላይ ሲያገኘው እሱንም አንቆ ይዞ ለምንድ ነው እህቴን እንደዚህ ያረከስትል እኔ እህት ካለህ አርፈ ተቀመጥ፣ ዝም በለኝ፣ ልቀቀኝ። ስለዚህ እኔ እህትን እንደዚህ ያረኳት እህቴን ባለፈው ስላሰቃያቸዋት ነው እንደዛ ያረኩኝ ስለዚህ አትንካኝ ሲለው እኔም ነግሬ ያለው ካሁን በኋላ ከዚህ ቦታ እንደላገኘ ሂድባ ከጥፋ በማለትም አባሮት ነበር። እሱም ቤዛጋ ቤዛም ሮጣ አስተመጣ። ምን ሆነ ነው እንደዚህ ወደቀስት ከእስር ቤት እንደ ለምን ወጣ? አሁን ደሞ እንደዚህ ጠፍተመጣ። አሁንም ደሞ ነገር ለምንድ እንደዚ ታረጋለ? ይሄን እኮ በጣም መጥፎ ነገር ነው በማለት እሷን ቤተዋን ይዛ ሄዳ፣ ከዚህ ቤት አሁኑን መጥፋት አለብ። ከዛ ጠፍታ ስለመጣ ሁሉም የፈለገ የሚመጣው ይሄንን ቤት ነው። ስለዚህ ከዚህ ጥፋ፣ ሌላ ቦታ ሄዳ ተቀመጥ ትለዋለች። በዛን ሰዓት እሺ ብሎ የደወይልኝ በቃ በማለትም ትቶ ወጥቶ ነበር። በዛን ሰዓትም እሱ ይመስለኛል የባቡሬን ሊበቀለው ከጨለማ ቁም ብሎ እያለው ነበር። ቪዲዮም እያለቀው እንግዲህ መጨረሻ ይሁን ምን ይሁን አናውቅም። ባቡሬን ምን ሊያረጉት ይሁን የምናውቀው ነገር የለም። ቤተሰብ እስከዛ ቪዲዮ ላይ ላይክ ያደረጋችሁ ሼር ያደረጋችሁ፣ በመጨረሻ ቪዲዮ ደግሞ አብረን እናያለን ማለት ነው። ወሰላሙ አለይኩም።